በጣም ነው የምወደው የማየው የኔ ነበር ቀጥ ብለሽ ምንም ነገር ሳትናገር ጥፊ በጣም ነው እሱ የምወደው የማየው እማ ውሬ ልትሄጂ ነው ወጣ ልበል ለምንማ አይቀመጡ ቤቱ ሳጣው እኮ ይጭንቀኛል ግን መቀመጥ ካልፈለጉ ችግር የለውም እርስዎ ደስ ያለውት ነው ያልኩት እውነት ነው እኮ እማዬ፣ ለምን እዚህ አቶኛል? ለምን አብረን አንጫወትም? ውዴ፣ ለምን እንደምታስገድዳቸው? ደስ ያላችሁን ነገር ያርጉ። እማዬ ከፈለጉ ይቀመጡ። ሰላም እንዴት ናችሁ? ውድ የኒላ ዩቱብ ቻናል ቤተሰቦች ያላችሁበት ሰላማችሁ፣ በዚህ ቲቪ እንኳን ደህና መጣችሁ። ሁላችሁንም ሰላም እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያረጋችሁ በቤተሰብ እንሆን ነባር ቤተሰቦች። እንደተለመደው ማለት ነው። በዛሬው ክፍላችን አስተማሪ ነው። ትዕግስት ምን ያክል ዋጋ እንደሚያስከፍለን በዛ ደግሞ ዝም የሚርሰው ደግሞ አላዋቂነት የሚቆጠርበት የእናት ግፍ የተሰኘው በክፍል አስራ ስድስት እነሆ ማለት ነው። ምራት በባሏ እናት ላይ የምታደርገው ጭካኔ፣ እኔ እስካሁን ድረስ የማውቀው አማት ናት፣ ብዙ ጊዜ ከምራቶች ጋራ ጭቅጭቅ ተንኮል፣ ክፋት ታስባለች። የማቀው ምራት የተገላቢጦሽ የእናቷ የባሏን እናት ለመግደል ይህን ያክል ጥልቅ ነገር የምትቆፍር ይቺ ጭራቅ ናት። የምር ምር ዲያብሎስ ራሱ በጣም ነው የሚቀናባት። እዚህ ድራማ ላይ የተማርኩት ነገር ቢኖር ምንድነው ዝምታ ዋጋ እንደሚያስከፍል ማለት ነው። እና እናትየዋ ነገሩን ሁሉ እያወቀች ልጅቷ ውሸታም፣ አጭበርባሪ፣ ክፉ ጨካኝ መሆኗን እያወቀች ለልጇ ለአንድ ልጇ ደስታ ስትል ሁሉን ነገር ግን ዋጥ አርጋ ዝም ብላለች ማለት ነው። እንግዲህ ልጇ በጣም ሚስቱን በጣም ነው የሚወዳት፣ በፍቅር ክንፍ ብሎ ማለት ነው። እሷም በጣም ታስመስላለች። በጣም እሱ ስታይ ባሏ ሲመጣላት እናትዮዋን እንደምትንከባከባት ኬር እንደምታረጋት፣ ፍቅር እንደምትሰጣት፣ የቤቱ ድምቀት የኔ እናት የእኔ ግርማ ሞገስ እያለች ታለባብሳታለች፣ ምናምን ብዙ ነገር ታደርጋለች። በዚህ ደግሞ ዋው እማዬ፣ እንደዚች አይነት ምራት ስላገኘች በጣም እድለኛ ነች፣ ከኔ ያስፈልጣ በጣም እንደምትወድሽ ግን ታውቂያለሽ ይላታል። እናትየዋም ሆዷን በሆዷ በማድረግ አዎ ልጄ ተባረክልኝ፣ ብዙ ነገር እያየው ነው ትላለች። ችግሩ ግን ከጀርባ ያለውን አጥንት የሚሰብር ንግግር፣ አጥንት የሚያደቅ ቃላትን ምንም አያውቅም። ልጁ ማሊስ ነው። ታዲያ አለም የምትባል ሰራተኛ አላት። አለም ሁሉን ነገር ታውቃለች። የምራቷን ክፋት በጣም ብዙ ነገር እና በተደጋጋሚ ይህንን ነገር አውጥተሽ ለልጅሽ ንገሪው። ቆይ እስከ መቼ ድረስ ነው ዲያብሎ ራሱ የሚቀናባት ልጅ ናት። ምን አይነት አስመሳይ ናት? ለምን እንደዚህ እየሰደበችሽ እያዋረደችሽ ዝምት ያለች ስትላትኝ ወልደሽየው? የልጄን ደስታ መንጠቅ አልፈለግም፣ ስትል እናትዮዋ ዝም ብላ ሁሉ ነገር ትችላለች ማለት ነው። እና በክፍል አስራ አምስት ላይ እንዳያችሁት እናቷን ማየ ካለች በኋላ ቆይ አንቺ ግን እዚህ ሶፋ ላይ ተቀምጠሻል። ለአንቺ ባታስቢ ለሶፋው አታስቢም ወይ? ጎደጎደ እኮ ከተገዛ አዲስ ነው። ግን አንቺ እየተቀመጥሽ ስለም በጣም አሰመጥሽው። ጥቁር ድንጋይ ነሽ። በስማአም፣ የስድብ ናዳ ማለት ነው። አወረደችባት። እናቴቱም ቆይ እኔን አስወጥተሽ ምን ልትጠቀሚ ነው? ምን በድየሽ ነው? ምን አጥፍቼ ነው? በገንዛ ቤቴ ለምን እንደዚህ ትሄኛለሽ? ስትላት እንኳን ይህ ቤት የልጅሽ ልጅ እንጂ ያንቺ ቤት አይደለም። በህይወት መቆየት ከፈለግሽ እዚህ ቤት ምን ጥቅ በይ። አልወጣም ካልሽ ግን እውነቱን በድንጋጤ የልጅሽን ልጅ አስወርደዋለሁ እና እባክሽን ከባሌ ጋር በመቀመጥበት ሰዓትም አጠገቤ ላይሽ አልፈልግም ሸተትሽኝ ይሁን በቃ አስቀያሚ፣ አስቀያሚ ቃላት ነው። ልብስ ሽን ቀይሬ ወይ ታጠቢ ወይ ደግሞ ሽቶ ተቀቢ እያለቻት ይህን ሁሉ ምራት በዚህ ልክ ስትናገራት፣ እናቴቶ ግን ዋጠርጋት ዝም ብላለች ማለት ነው። ታዲያ ሰራተኛ አለም ይህን ነገር ሁሉ በቃ አጥንት የሚያደቅ ነገር እየተናገረች እንዴት ዝምት ያለች በጣም በተደጋጋሚ ስትነግራተኝ እናትየዋ መልስ አልሰጠቻትም። ምራትየዋ ከወላጅ እናቷ ጋር ተመካክራ መድኃኒት ልሰጣት በምግብ በርዛው ማለት ነው። ያንን ታዲያ ካሜራ ትገጥማለች ልጅቷ። እናትየዋ ምንም ታማማ ታውቀው ወይም ደግሞ የማዞር ስሜት ይሰማት ያለ፣ ከዚህ በፊትም ከሞት አፋፍ ተመልሳለች ካለባት በሽታ ሌላ ማለት ነው። ግን አልሞትላቸው ስትል በየቀኑ በየቀኑ በየቀኑ መድኃኒት እየሰጡ ሊገሉ እናትና ልጅ ይመካከራሉ ማለት ነው። ከዛም እንግዲህ አዋዬ ልጃን አውጥታታለች አለችው። ለመናገር ከሶ የበለጠ ሳይጣል ነው የወለደችው። ምራትም እንደተባለችው እንግዲህ ለአማቷ በየቀኑ መድኃኒት እየበረዘች ትሰጣታለች። ይህ አማትዮዋ ደግሞ ማማ ማለት ነው እየተዳከመች ትመጣለች። ታዲያ በዚህን ሰዓት ካሜራ ሳሎን ላይ፣ ኩሽና ላይ በቃ የሚያወሩትን በሙሉ እየሰበሰበች አለም ቪዲዮ ትቀርጻለች ማለት ነው ከዚህ በፊት በስልኳ ቀርጻ ለባልየው ስታሳይ በጣም ተናዶ እና ቤቱ ውጭ ልኝ ብሎ እናቱን ይቅርታ ጠይቆ ነበር። ተመልሳ ግን ማይታ አርግዣለሁ፣ የልጅ ስላረገዝኩ ሆርሞን እንደዚህ ነው የሚያደርገኝ እና እባክን ይቅርታ አድርግልኝ እማዬንም ይቅርታ ጠይቃታለሁ ብላ ይቅርታ እናቱን ይቅርታ ቢያት እባክሽን አጥፍታለች ድጋሚ ግን እንደዚህ አታረግም እና የልጅ ልጅሽን በሆዶ ይዛለች ሲል እናት ምንም አልጨከነችም። ወዲያውኑ ነው ይቅርታ ያደረገች ችላት ማለት ነው። አሁን ላይ ግን እርግዝናን አለም በጣም እየተጠራጠረች አትገኛለች ማለት ነው። የወዲት ማለት እውነትም የወዲት ጉዲት ናት የሆነች ልጅ ናት ማለት ነው እና አሁን ላይ መጨረሻ ላይ የተቀዳው ድምፅ የት ነው የሚለቀቀው? ለልጁ ነው የምታሳየው ወይስ ደግሞ ብላ ከዮዲት እናት ቤት ከአባዬ ቤት የመሰራ ሰራተኛ አለች። ሁለቱም በደንብ ያውቃሉ። አይ ዩቲዩብ ላይ ኢንተርኔት ነው ሁሉም ሰው እንዲያዩ እና ሁሉም ሰው እንዲማርበት፣ በህግ ፊት እንድትቀጣ ነው ማድረግ እንጂ ከዚህ በፊትስ ቄል አደለው አላሳይም ትላለች። እንግዲህ በስተ መጨረሻም ዮዮ ሰምቶ ሚስቱንም እንቅ አድርጎ ይዟታል ማለት ነው። ከዛም አለምና እማማ ሲነጋገሩ በቅርብ ያለውን ሰይጣን እናስወጠዋለን። አንቺ ብቻ ዝም ብለሽ ጾለት አድርጊ። ይሄ ኮ የሚፈታ ነገር አይደለም፣ እባክሽን ጾለት አድርጊ ትላታለች። ያው የወዲትም እናቷን ባየችበት ሰዓት በጣም ብዙ ነገር ትመክራታለች። በቃ ሁሌም ሁሌም ሁሌም የሚያስቡት ለገንዘብ ነው። ጭራሽ ደግሞ እናቷን በምን እንዳስፈራራች ልንገራችሁ። አንቺ እዚህ ቤት ተነቅለሽ ሙተሽ ማለሽ ከሆነ የልጅ ልጅሽና አንድ ልጅሽን እኔ ራሴ ገላቸዋለሁ ስትላት ትዝትባት አለ ማለት ነው። ከዛም እንግዲህ እሱን የሚያውቀው ፈጣሪ ነው ብለ ዝም እትላለች እና ባሏን ስታይ ማለት ነው፣ እማዬ እስካሁን በጣም ብዙ ነገር አጥፍቻለሁ፣ ይቅርበይኝ። ይህ ነገር ያደረኩት ተሳስቼ ነው። ይህን የመሰለ ልጅ ወልደሽ ሰተሽ ባላርግሽ፣ ሹመሽልኝ ንጉሴን፣ አንቺ ግን አስከፈውሽ እና ባክሽን ይቅርበኝ ተጸጽቻለሁ ብላ በድጋሚ ተንበርክካ ይቅርታ ስትጠቃ ተነሽ፣ ይቅርታ አድርጌልሻለሁ ትላታለች ማማ። ከዛም እንግዲህ በጆሮዋ ላይ ሹክ ብላ ማለት ነው አሁን በፍቅራችን መሀል ነው የገባሽው፣ ሾከክ ብለሽ እንደገባ ሾከክ ብለሽ ውልቅ ነው ብላ በጆሮዋ ታንሸክካታለ ማለት ነው። ከዛም እናትየዋም እሺ ብላ ሳታንገራግር ውጥ ስትል፣ ልጅየው ለምን ነው እዚህ ጋ ማትጫወች እማዬ ሲላች፣ አይ እስኪ ልናፈስ ወደ ውጭ ብዬ ነው። አስፈልግ ወይ ነው ማ አላለችም፣ ዝም እያለች ነበረ። ከዛም እማዬ የምትጫወች እኮ ጥሩ ነበረ። አንቺን ሳጣሽ እኮ ትናፍቅኛለሽ፣ ግን ደግሞ አናስጨንቅሽም ደስ እንዳለሽ ነጻነቷን አንገፋም ስትል ከባሏ ጋራ ተሾካሾካለሽ ማለት ነው። ከዛም እንግዲህ የመጨረሻው ባሉ እብድ ነው የሚለው። እብድ ማለት እናቱ ምን ያክል ግፍ ይዛ ምን ያክል ችላ እንደኖረ ሲያቅ ማለት ነው። ጸጸቱ የመጨረሻ ነው ማለት ነው። ወደና አባዬ ስመጣላችሁ አባዬ ደግሞ ሰራተኛ አለች ቻትኝ የሰራተኛዋ ለአለም ሲመካከሩ ምክራቸውን ሲሉ ድስት ጥዳ ሄዳ ማለት ነው። አንድ ኪሎ ስጋ እንድ ሺህ ብር ገቡት አለኝና የወር ደሞዛው ቁርጥ ያደረገችባት ማለት ነው። የምርግ እንደዚ አይነት ሰራተኝ ማለት ሰራ አሰሪና ሰራተኛ አለ በጣም ነው እኔ እንትን ያለኝ ና ሁለት ኪሎ ስጋ አባክነሻልና፣ ምሳችንም በአንቺ ደሞዝ ነው ብላ የሁለት ሺህ ብር ምግብ አዘዘች ማለት ነው። ከዛ ልጅቷ ደሞዝ አልባ ትሆናለች። ግን የአባዬ ልጅ ወንድየው ልጅ ወይም ደግሞ የወዲት ወንድም ማለት ነው። ሰራተኛን በጣም ነው የሚወዳት፣ ስታለቅስ ማየት በፍጹም አይፈልግም። እናቱንም ቆይ ለምንድን ነው ግፍ የምትሰሪው? ቆይ በዚህ ልክ ለምን ትቀጫታለች? ሲላተኝ አዎ ይህች ልጅ የሆነ ነገር ተልኳላት። እዚህ መንደር በሙሉ እኔ ሀብታም ስለሆንኩ ሁሉም ሰው ይቀናብኛል እና ተልካ ነው የመጣችው። ይህንን ነገር ማወቅ አለብኝ ትላለች ማለት ነው። ከዛም እንግዲህ አታልቅሽ፣ ከአንቺ ምንም አይነት እንባ እንድታለቅሽ አልፈልግም፣ የዚህን ወርድ ሞሽን እኔ እከፍልሻለሁ ሲላተኝ፣ እሷም አይ እኔ በፍጹም ከአንተ ድጋሚ ብድር አልወስድም፣ ምክንያቱም የሚበደር ሰው መመለስ አቅሙን ሲያውቅ ነው እንጂ እኔ ደግሞ መመለስበት አቅም የለኝም። ስለዚህ ምንም ችግር የለውም፣ በጉልበቴ ሰርቼ ራስ ያገኘዋለሁ፣ ነገ ተካዋለሁ ትላለች። አይ እኔ እኮ ላበድርሽ እንጂ ነጻ አልስጥሽ አላልኩሽም ሲቀጥል ደግሞ ቀስ ብላይ ሰርተሽ የሚመለስ ብር ነው ገብቶሻል? ብሎ ሲያጽናናት እና ከበፊቱ ባህሪ እየተለወጠ እየተለወጠ እየመጣ ነው ማለት ነው። እናትና ልጅ የሚያሴሩትም ነገርም እሱ አሁን ላይ በጣም ተቀይሯል ማለት ነው። ክፋቱ በጣም ይበስ ነበረ። ይህን ሁሉ ነገር ለዮዮም ደግሞ አርግዛለች ኮቴ ለዛ ነው ብሎ ሲነግረው በቃ ዮዮ በጣም ነበረ ሸክድ የሆነው በሰዓቱ አሁን ያንን ነገር ስላቀጣጠለ መጨረሻ ላይ የሚጎዳውን፣ በእርግጥ አብሮ ይጎዳዋል ሁለቱም። ግን አሁን ላይ ቪዲዮ ኢንተርኔት ይወጣል። የዮዲት ጉዲት እንግዲህ ዮዲት ጉዲት ሳይሆን የዮዲት ነው። ስማ ምን እንደምትሆን ምን እንደሚውጣት እናያለን ማለት ነው። እናመሰግናለን። በነገራችን ላይ ለመጀመሪያ ጊዜ ነው እንትን ድራማው ያየውተኝ ማለት ተከታተያዋለሁ፣ ግን ደግሞ ለፍጥፍታ ትንሽ በጣም ከባድ ነው። እስማ እያለቀስኩ ነው የማየው ድራማው ማለት ነው። ማለት የሰው ልጅ ክፋቱ ምን ያክል ጥልቅ እንደሆነ እና ከዚህ ላይ ድራማ እየተማርኩት ነገር ምንድን ነው፣ ዝም ያለ ሁሉ አላዋቂ፣ ዝም ያለ ሁሉ ምንም የማይሰማው በድን የሆነ ሰው አይደለም፣ ቻይ ሰው ነው። በነገራችን ላይ ዝም ብሎ ነገሮቹን የሚያዳምጥ የሚያይ ሰው ቻይ ነው ግን ደግሞ በአለመናገሩ ትንሿን ችግር ወደ ትልቅ እየገዘፈና የሞራል ውድቀት የራስን መተማመን ማሳጣት ሰዎች እንዳሻንጉሊት መተው እንዲጫወቱበት ያደርጋልና ዝምታ ወርቅ ነው ቢባልም ግን ደግሞ ዝምታ ደግሞ የበለጠ ደግሞ እንድንጨቆን እና ከሰው በታች እንድንሆንም ያደርገናል ማለት ነው። አንዳንዴ ዝምታ አለመናገር ደጃዝማችነት ያስቀራል አይደል የሚባለው ባልሳሳት እና የእናትየዋ ዝምታ በራሷ ላይ ከህመም ላይ ህመም ከጭንቀት ላይ ጭንቀት እየዳረጋት እናያለን። ግን ለአንድ ልጇ ስትል ደግሞ እናት የማትከፍለው መስዋዕትነት የለም። የልጇን ደስታ ላለማጣት ስትል የራሷን ጤና፣ የራሷን ስድብ፣ የራሷን ክብር፣ የራሷን ፍቅር አታ ማለት ነው ለአንድ ልጇ ስትል ዋጋ እየከፈለች እናያታለን ማለት ነው። እና እናቶች ምንጊዜም ቢሆን ለልጆቻቸው እንስፍስፍ ናቸው የማያደርጉት ነገር የለም። ብቻ እነሱ ይቻሉት እነሱ ችለው አሳልፈው ለልጆቻቸው መስጠት አይፈልጉም። እና በጣም በጣም ጠንካራ እናት ከጀርባ ሲኖራችሁ የዚህን ያክል ነው መስዋዕትነት የሚከፈልላችሁ እኮ ወልዶ አምጦ ምናምን ማሳደግ ምናምን አይደለም፣ በህይወታችሁ ራሱ ደግሞ መስዋዕት ይከፍልላችኋል እናቶቻችን ማለትና ቤተሰቦቻችን በአጠቃላይ እና እናቶቻችንና አባቶቻችን ልንወድና ልናከብር ይገባል። ምን ያክል ከጀርባ ሁነው ለእኛ እንደ ቆሙልን ስናይ የምር የምር ነግበን የሚባላል እና አንዳንዴ ሆድ ሲብሳቸው ነው ወልዳችሁ እዩት የሚባሉት እና አሳልፈው ላለመስጠት ነው ብዙ መስዋዕት የሚከፍሉት እና ገብታችሁ እዩት የው ነገም ደግሞ እኛም ሴቶች የሆነን ሰው አይደለን? እንወልዳለን፣ ልጅ ይኖረናል። እና ለልጆቻችን ምን ያክል ቴኬር እንደምናደረግና ምን ያክል ጠበቃ እንደምንቆምላቸው በደንብ ያስተምራለኝ። ገብታችሁ ይዩት።